ምክንያት እቺ ሴት ወይ እንዳልኩ መንፈስ ናት፣ ሰው አይደለችም። አሁን የድሮ ጊዜ ሰው ምን ይላል መሰልክ? ሴጣኖች አሉ፣ በማምሩ ቆንጆች፣ ቆንጆ ናቸው ሴጣኖች በተፈጥሮ ይባላል። ታውቃለህ፣ ቀይም ናቸው ሴጣን፣ እንደምናስበው ጥቁር እንዳይመስላችሁ ጋይስ። እና ግን ሴጣን ያየ ሰው ድሮ ሲነግረኝ ማለት ነው፣ ግን ሴጣን ኮቴው ይሄ እግሩ ዱዳ ነዋል የእሷ ግን ቆቴዋ እግሯ ዱዳ አይደለም። ያኔ እግር አላት። እኔ ብዙ ቀን አይቻለሁ እግሯን፣ ጥፍሮቿ ሲያማምሩ እግር አላት። እግር ያላት ሴጣን ናት እሷ። ታውቃለህ ክርስቶስን ሳያላመነው እሷ እግር ያላት ትክክለኛ ሴጣን ናት እንጂ ሴጣን አልመለክም አልልም። እግር ያለ ሴጣን ናት።

እን እያደረገች ቁጭ ሆናት አሉ። መልአክ ነው የምመስለው። ከዛ አቁሞ ሰውዬው ጫናት አሉ። ጭኖት ልክ የሆነ ቦታ ሲያደርሳት አሉ ልክ ልትወርድ እዚህ ጋር አቁመኝ ስትለዋሉ አየህ ምኗን እግሯን ቴንኬኔማ እግሯን አያሉ እግሯ ዱዳ ነው። ያ ሰውዬ ለሰው ነግሮ ሰው በሰው በሰው ነው የተነገረ። ዱዳ ማለት እ የማይሰማ ማለት ነው። ዱዳ ማለት ማይሰማ ማለት ነው። ኖ አይደለም። ኮቴ ዱዳ ማለት ይኸውልህ፣ ይሄ እግሯ ይሄ እግራችን የለም የተፈጥሮ እግራችን የሰይጣኖች አሉ ልክ እንደ አህያ እግራ ያት አይተኸዋል፣ እንደዛ ነው የሚሆኑ። ሁሉ ነገራቸው እንደኛ ይሆኑና ነው እግራቸው እንደዛ። ግን እሷን እኔ ደጋግሜ እቻታለሁ። ምን ነው እሷ እግር አላት ያላት እግር አላት እግር አላት ይህምን አውቃለሁራእላእግያ የሆነ ፊልም ላይም አይቻለሁ። እንትን ሆሪያት ይባላሉ በአረብኛ። እነሱ ሴጣን አይደሉም፣ ግን እንቧቸው ዳይመንድ የሚሆን ታውቃለህ ባህር ውስጥ ብቻ የሚኖሩ ከባህር ውስጥ ሲወጡ እግር ይኖራቸዋል። ባህሩ ውሃ ሲነካቸው ግን እግራቸው ልክ እንደ አሳ ይሆናል። አንትናቸው እነዚህ ምንድነው የሚባሉት? ሆሪያ ነው የሚባሉት፣ በአረግኛ ሆሪያት ነው እንደዚህ

ውሽዬ እያየናት አበደች ይላል ይሄ። አንተ አትበል፣ በስመ አብ ወንድ ጎ ምትባል ጎ እንከባበር። አረ እኔ ጤነኛ ነኝ፣ አባቴ ሙት። እኔ ደግሞ አሁን የመረረኝ ነገር መንገድ ላይ እያዩ ሶስት አራት እየሆነ ሚኪ ክርስቶስም አፈር ልብላ ይላሉ። ድሮ ውሽዬ ውሽዬ ብለው የሚጠሩም አፈር ልብላ ይላሉ። እንዲያዩ ይልቅ እንዳበደ ሰው። አረ በህግ አምላክ ከናቴ ሌ ውራጅሆን እኔ ጤነኛ ነኝ፣ ክርስቶስም ጤነኛ ነኝ። እኔ አላገርኩም። አረ በስመ አብ። በሉ ግን አሁን ቆይ፣ ኢትዮጵያ በሉ አልገባም ጸበልም ድሮ የተሰበሰቡብኝ ደግሞ አንድ ላይ ወተው እዛው ጊዜ ከህይወት በምኑ በምኑ የመጣብኛል። አይዞ አይዞ አይዞክ እግዚአብሔር የሆነ ነገር ሲያመጣ ምን አለች የሆነች ልጅ ስትመክረኝ፣ እግዚአብሔር አለች ለሚወደው ሰው ፈተና ይበዛለታል። ደግሞ እግዚአብሔር የሆነ ነገር ሲያመጣብህ ምን ያህል ከእግዚአብሔር ጋር ክሎዝ እንደሆንክ የምር አሁን እኔ ከሰው ጋር ሰው ራስ ነግራቸው ራሱ እብድ መስላቸው ይሁን አላውቅም፣ ይስቁብኛል። እኔ ማይለብ ብቻ ነች ከልብ እየተረዳችኝ እያዳመጠችኝ ያለችው አሜሪካ ነው ያለችው። እሷ ብቻ ነች ከልብ የምትሰማኝ ታላለ ክርስቶስን እንዲህ እንዲህ እንዲህ እንዲስላት የምትረዳይ። ሌሎቹ ማብድ መስላቸዋል። ምስል ይስቁብኛል። እና የሚሰማኝ የለም የሆነ የቀን ዴኒም ሰላቸውን ያልገባኝም ግን ከእግዚአብሔር ጋር ግን ቁጭ ብዬ ከእግዚአብሔር ጋር ሳወራ፣ እግዚአብሔር እንደ ሰው አይደለም። ኮመንት አይሰጥህም። ባክ ይሰማካል። ከሱ ጋር የሆነ ጊዜ ይኖርካል እና ጊዜ እንዲኖርክ ነው ሚቲ። አሁን ብቻ ክነካ በኋላ ማን ነው ክርስቶስን እኔ ነኝ ያልኩክ። እስቲ ላይሁን ስታጠፋ፣ እንዲህ ተንበርከክና ማለት ነው። በቃ እኔ አላቅም፣ ምን ውስጥ እንደገባው አላቅም። ብቻ አንተ ጉልበቱ ነኝ በለው። ስተኛ ራሱ የሆነ ደስ የሚል እንቅልፍ ነው የሚወስድክ አሁን እንቅልፍ አድርጎ እንዲህ አልችልም፣ አባታችን ነው ብዬ ጸልይና፣ እዛ በቃ አምላክ ይኸው የልቤን ታውቃለህ ብዬ ነው። አንተ ቴንኪው ማለት አንተ እርጋኝ፣ በቃ የመጣብኝ አላቅም፣ አንተ አንተ እንዳረክ አድርገኝ፣ አንተ በደም ሸፈነኝ በለው። ምን ከእግዚአብሔር የበለጠ ምን አለ? ከስንት ነገር አምጥቶ እኮ ነው ብልጥጥ አድርጎ እንትን እና አምላኬ፣ በጣም ነው ጓደኛሽ ልክ ናት። እኔ አምላኬ በጣም በጣም ተንበርከክ ተንበርከክ ስሩ ህ ሰማይም በለው ከፈለክ ራቁትህን ቆመን ንገረው። ክርስቶስ ክርስቶስም እሱ ብቻ ነው። ሰውንም አይጥልም መሀል መንገድ ላ ማሂማ ወይ አሜሪካ አልወሰደችም ወይ ብራችንን አልመለሰች ሄደች። ሰው እንዲህ ነው። ሰውና ሰይጣን፣ እግዚአብሔር ግን ሰውን መሀል መንገድ ላይ አይጥልም። ክርስቶስን አይጥልም። ትናንትና እኔን ስጸልይ እንዲህ ይለዋል፣ ትናንትና ከጎዳና አንስተኸኝ በክብር ሊሰተኸኝ ከዛ እንደ ህይወቴን ቀይረህ ለዚያ በቃ ሄን ምን ወነገን? እኔ ምን አጨናነቀኝ? እውነት እኔ እንድተኛ ራሱ እግዚአብሔር ነው፣ እንቅልፍ ሰጠኝ። ጧ ተኛል፣ ተነስቼም በልቼ ሆዴን ከፈተልኝ፣ ጧ ተመልሼ ተኛል። እና የነገው የትናንትና አምላክ ነገም አለ፣ ተነገ ወዲያም አለ። ሺህ አለም ብትንቀጠቀጥ እግዚአብሔር ቻይ አምላክ ነው። አሜሪካንን አላየካትም? ሆሊውድ ላይ ምን አሉ እግዚአብሔር የለም፣ ሁሉም ሰው ሰው ነው የሚያመሰግነው አሉ። ያቺ የተቃጠለችው ሀገር ናል እንደሩ የእግዚአብሔር ጉድ ቦታ ከዛም ብለው 24 ሰዓት አልሞላም፣ የእግዚአብሔርን ኃይልና እንትን ብቻ ክርስቶስን ምን እንደዘነበባቸው አይታወቅም። ከዛም ባንዴ አይደለም? ያችን የመሰል የምታምር ከተማ ባዶ የሆነችው ያኔ ተደስቼባቸው ሳይሆን ቅጣት ነው። እና እግዚአብሔር ያን ያህል ፓወር አለው። እኔ እናንተ አሁን እንዲህ ቁጭ እያልን እኮ ደርቅን መቅራት እንችላለን። ሰው ስለዛ እንደዚህ አይነት ቸር አባት ስላለን ያን እሱ ላይ ራስን መጣል ነው። እኔ የውልክ አንደኛ እዩ ቲክቶክ ላይ ታወቅኩ ታወቅኩ ብዬ አጉል ፍቅረኛ ፍቅረኛ ብዬ ስጨ ማለቅ ጭፈራ ቤት ሄድኩ ድሮ እንዲያል ነበርኩ። እኔ ሰንበብ በደረሰ ቁጥር እግዚአብሔር ቤት አልጠፋ ሴትዮ ጭፈራ የሚሄድ ጀመርኩ፣ መጠጣት ጀመርኩ፣ ሺሻ ማጨስ ጀመርኩ። ሺሻ ድሮም ማጨስ አሉ ድሮ ኢትዮጵያ እያሉ ብልሽትሽትሽትሽት ነው ያልኩት። አንተ ብልሽትሽት እግዚአብሔር ታዲያ አመጣና አናት ይ ሲደቁ ሰይም በዙሪያ ያሉ ያኔ አብሮኝ የሚያጣጡኝ ምናምን አንድ ሰው የለም። አንድ ሰው አጠገቤ የለም። እኔ አሁን በዙሪያ ያለ እማት ገምተው ሰው ነው ጓደኛ አብረን በቪዲዮ ልንታይ እንችላለን፣ ግን ጓደኛ ያልሆኑት ናቸው። አሁን ከጎን የቆሙት እነ መሲ እነ ሶል አሁን እኔ ክርስቶስም አንድ ቀን ከጎን ይቆማሉ ብዬ ማልገምታቸው ናቸው አሁን ከጎን ያሉት። ሌሎቹስ አብረን ሲጨፍርስ ስንጠጣ የነበረ አብረን ስናስካካ የኔ ፍቅር የኔ ማር የኔ ስኳር ስንባባል የነበሩ ጀርባቸውን አዙረው ጭራሽ ያሙኛል። ማለት ክርስቶስን ነው ይሄን ሁሉ እግዚአብሔር በቃ የቅጣቴን ያመጣሁ አሁን ከአሁን በኋላ ጭፈራ ቤት እይ ብሉ እይ ሞታሉ፣ እንጂ ድሮም አልሄድም እኮ ከሰው ጋር ለመመሳሰል ስል ነው እንጂ። ይሄ መጠጥ ቤት ጓደኛዬ ክርስቶስ እና የባዳ ዘመድ ሰጥቶኝ ነገር ማን አሳየኝ። እግዚአብሔር ወዳጅ መስለው አብሮኝ ሲያስካኩ የነበረ ለካ ከጀርባ ይሄ ጉድጓድ ሲቆፍሩ የነበር ነው። ግን ወዳጅ አይሆኑ ያልኳቸው እንደው ብቻ አብሬ ሀይ ሀይ የምላቸው ከጎኔ እንትን ሆኖ ታውቃለህ? ሰነድ ሆነው ከጎንሽ ነን አይዞሽ በርቺ ሲሉን በዐይኔ አሳየኝ መድኃኔዓለም። ይሄን ሁሉ ተማርኩበት። በቃ አሁን ላይ እኔ ከድሮ ብራት ነው የምሆነው። እግዚአብሔር የመቻል ጉልበትን ሰጥቶኝ ትንሽ ከጠነከርኩ፣ ከድሮ ይልቅ ብረት ነው የምሆነው። እኔ ለብሩ ሳይሆንም ለቅስሜ ነው፣ ቅስሜ ነው የተሰበረው እ ብሩን በዩቱብ ብቻ ነገ ሰርቼ ንኪ ይ ነገ ሰርቼ በእጥፍ አገኛለሁ፣ በዩቱብ ብቻ ደ ይነከፍላሉ። እቁብ ሰብስበውልኛል እነዚህ ምልክ ጓደኛዬ እነ መሲ። አሁን እኔ ገምቼ አላውቅም፣ መሲ ተጎኝቱ ማለት ነው

አንዳንዱማ በተለይ ዋትስአፕ እንኳን ቮይስ አላደረግልኝም። አይዞሽ የምትል ቃል ራሱ አላየሁም። ግን አወቅኩኝ። በቃ ለየኋቸው። እግዚአብሔር ይመስገን። እዚህ ድናኔ ተጣልተን ነበር፣ ክርስቶስም፣ እኔና ጆከር ተጣልተን ነበር በዚህ ጉዳይ። ግን አይዞሽ ከጎንሽ ምናምን እና ብዙ ሰውን ለየሁበት። ያኔ ስም ጠርቼ ባልጨርሳቸውም ለየሁበት። ሰው ማነው? ሰው ማነው? ጥሩ ማነው? ለእኔ ወዳጅ የሚለውን

አለምንም አየኋት ጫፍ ጨፈር ቁጣጣው አየሁ። ሁሉም ነገር ሲቀሪቀረ እግዚአብሔር ብቻ ነው እጅህ ነገር እጅ ክምድግፍ አድርጎ ከነቆሻሻነት ከና ጽያፈ የማይተውክ መዳንያንም ብቻ ነው። መዳንያንም ብቻ ነው የማይተውክ። ሌላው ሰው ሰው ሰው ነው። በዚህ ይሄ ተፈጠረብኝ ይሄ ተፈጥሮብኛልና አድቫንቴጅ እኔ ላይ ለመውሰድ የሚጥሩት ሰዎች ይሄ ሁሉ ጉዳይ አልፎ ነገ እናወራበታለን። እኔ ላይ አድቫንቴጅ ለመያዝ አሁን ይሄ ጉዳይ ተፈጠረብኝ አይደለ? የሚዲያው ጫጫታ አለ፣ ህግ በዛ ጋራ ተብሏል። ብዙ ነገር እንትናል በቃ። እኔ ላይ አድቫንቴጅ ለመያዝ የሚወጡት ሰዎች ግን ነገ ታፍሩበት አላችሁ። በጣም በጣም በሚገርም ሁኔታ ማለት እኔ ላይ አድቫንቴጅ ለመያዝ ያውን ያዩት ታሪክን ይቀየራል። እኔ በዚህ ሳሪ አልሃበሻ ክርስቶስን፣ ሳሪ አልሃበሻ ምን አለች? እኔ ዱባይ ብቻ ልምጣ። እኔ ከጎንሽ አንድ ሰውን አንድ ነገር ስጡኝ ብለሽ እንዳጠይቂ አለችኝ። ክርስቶስን አንድ ሰው አንድ ብር ስጡኝ ብልሽ እንዳጠይቂ፣ እኔ አለሁ ከጎንሽ አለች። ኧረ እኔ ብር አልፈልግም። ለብሩ አይደለም እኮ እኔ ከጎንሽ ነው። እኔ እናትሽ አለሁ